ምሳሌያዊ ቤተ መቅደስ አለናው እየሰማችንነዋ ለአማናዊቷ ቤተ መቅደስ ለመቤታችን ለመድኃኔ ዓለም ለኢየሱስ ክርስቶስ ለአማናዊው መቅደስ አማናዊ ቤተ መቅደስ የሆነችው ለድንግል ማርያም በዛሬው ቀን ለመጀመሪያ ጊዜ በስሟ ቤተ መቅደስ የተሰራበት ቀን ነው። እስኪ አመስግኗ ድንግል ማርያም መነሻችን ነው። ከዚህ በኋላ ወንጌሉን እግዚአብሔር በእኔ ላይ አድሮ ይናገር እና አዳምጡ። እግዚአብሔር ከሁላችን ጋር ይሁን። ሰብታችሁኛል አደል? ለአማናዊቷ ቤተ መቅደስ ከአማናዊው ቤተ መቅደስ ለስሟ መጠሪያ መታሰቢያ ይሆን ዘንድ በዛሬው ቀን በልጇ በወዳጇ በኢየሱስ ክርስቶስ ውሃና ጭቃ እንጨትና ሐረግ ገመድና ጠፍር ያልተቀላቀሉበት ደንጋይ ብቻ የሆነ ቤተ መቅደስ የተሰራበት ቀን ነው። ክብርና ምስጋና ለስሙ ይሁን። ይህንን ነው የምናየው ማለት ነው። ስለዚህ እርሳችን ምናል ከመቅደስ የሚበልጥ ከዚህ አለ። እቺ ታሪክ እናያት። መጀመሪያ የማቴዎስ ወንጌል ምራፍ አስራ ሁለት ቁጥር ስድስት ላይ እንደዚህ የሚል ቃል እና ያለን ባአንድብት ኢየሱስ ክርስቶስ ሐዋርያትን ይዞ በማሳ መካከል መጓዝ ጀመረ። ሲጓዝ በማቴዎስ ወንጌል ላይ ሐዋርያትን ከጠራቸው በኋላ ስትንቀሳቀሱ፣ ስትጓዙ፣ ስትራመዱ፣ ለአገልግሎት፣ ለማሰማር ለመዘመን፣ ለማዝናናት፣ ለመጸለይ፣ ለመባረክ ስትጓዙ ቅያሪ ጫማ፣ ቅያሪ ልብስ፣ ቅያሪ ሻንጣ አቋፋዳ ይዛችሁ እንዳትጓዙ። በሄዳችሁበት ሁሉ ሰላም ለዚህ ቤት በሉ። ሰላም ያለበት ቤት ሁሉ ቤቱ ምግቡም የናንተ ነው። እናቶች ይመግባል። አባቶች መምራን ያከብራሉ። ከዓለም ጠርቻችኋለሁ፣ አለማውያን አይደላቸው። ከዓለም ተገኝታችኋል፣ አለሙ ይጠራችኋል። ዮሐንስ ወንጌል ምዕራፍ ከዓለም ብትሆኑ፣ አለም የራሱን ይወዳል። ነገር ግን ከዓለም ጠራኋችሁ እንጂ አለማዊ ስላ አይደላችሁ። አለም የሚወደው አለማዊ ውድ ነው። ስለዚህ በኔ ላይ በከራንዳ

መዓልትና ሌሊትን ክረምትና በጋ ቁርና ብርሃን እያፈራረቁ አሁን ለምንመግባቸው ለኔ በኔ ላይ ይህን ያክል ካደረጉ በእናንተ ላይ ማ የበለጠ ያደርጋሉ። ይቀጥልና ዮሐንስ ወንጌል ምዕራፍ አንድ ቁጥር አስር ላይ ሀለ እዚያሁ በዛ ወይዚያ ሁሰይቶ ህወ ወደ ወገኖቹ መጣ። ወገኖቹ ግን አልተቀበሉትም። ይባስ ብለው በሚስማር እጁን፣ ይባስ ብለው ግንባሩን በሚስማር፣ ይባስ ብለው ደረቱን በሚስማር፣ ይባስ ብለው ሮቹን አነባብረው በሚስማር፣ ይባስ ብለው ወንዱን በሚስማር፣ ይባስ ብለው እሱም ወይ ዘ ተፈጸመ ሁሉ አለና ጠጣላችሁ። እሱ ሙቶ ስለ ብዙዎቹ አንዱ በመስቀል ላይ ተሰቅሎ አንዱ ስጋውን ቆርሶ አንዱ ደሙን አብሶ አንዱ ስድስት ሺ ስድስት መቶ ስዳት ስሳ ስድስት ግርፋት ተገርፎ አለሙን አዳነ። ክብርና ምስጋና ለመዳን ያለ ነው ለሚናገረው። ስለዚህ በሸት መካከል ሐዋርያትን ይዞ ሲጓዝ አስቀድሞ ነግሯቸዋል። አኳፋዳ እንዳስይዙ ቅያሬም እንዳስይዙ ለምግባችሁ እንዳታስቡ እየሰማችሁ ይለዋል አይደል በሄዳችሁበት ሁሉ ሰላም ለዚህ ቤት እያላችሁ ግቡ ሰላም ያለበት ቤት ሁሉ ይከፍትላችኋል ማቴዎስ ሰባት ሰባት ወንኩዱ ወይ ረሃውነ ክሙ አው ሰአሉ ወይ ቆሃበ ክሙ አንኳኩ ይከፈትላችኋል ለምኑ ይሰጣችኋል አላቸውና አንኳኩ አው ተከፈተላቸው ለመኑ ተሰጣቸው ይልቁንም አይከፈትለታል እየተጠራጠረ ያንኳኳ ግን አይከፈትለትም። ለሌባ አይከፈትለትም። ሌባ ላይ ደለ ግን፣ ለጣማኙ ግን ይከፈትለታል። ስለዚህ ልዩነቱ አምሮ ማንጓጓትና ተጠራጥሮ ይከፍትልኛ አይከፍትልኝ ብሎ እየተጠራጠሩ መጥበት። የተጠራጠረ አንድ ቀን ይግዳል። የተነቃነቀ አንድ ቀን ይወድቃል። አዎ። ስለዚህ ምን አላቸው? ምንም ነገር እንዳትይዟ ናቸው። እሺ ብለው ስለታት በአንድ ቀን በሰንበት ቀን በማሳ ስንዴው በደረሰበት ማሳ ላይ እሱ ፊት ለፊት እየሄደ እነሱ ከኋላ ሲጓዙ የሚገርማቸው ነገር ያያቸው ነበረ። ምን ያደርጉ ነበረ? እሸት እየቀጠፉ ይበሉ ነበረ። እየሰማሽ ነው አይደል? ምን ይበሉ ነበረ? እሸት እየቀጠፉ ይበሉ ነበር። የሚገርማቸው ነገር የሰው ጭካኔ እስከ ጥግ ተመልከቱ። እነዚህ ሐዋርያት እጃቸው ላይ ብር የለም፣ ሳንቲም የለም፣ አገልግል ሲያዩ ሲያሰሙ ክፉ ነው ከንፈራቸው ደርቆ ፊታቸው ዝሎ ውሃ አጥተው ምግብ አጥተው በተቸገሩና በተጨነቁ ጊዜ ኑ ብሉ አላሏቸው እሸታ ቢዘው በቀጠፉ ጊዜ ግን ሰንበት ይሻላል የሚገርመው ነገር ግን የተከሰሱት ወደ ሌላ አይደለም በፈሪሳዊ አይደለም በአይሁዳዊ አይደለም በማን ተከሰሱ የማያዳለው መድኃኒዓለም ፊት ተከሰሱ። ክብርና ምስጋና ለመድኃኒዓለም እሱ ባትል አባ ባትል እየባጀር የተገፋፋ ሰንበት የምታከብረው ምን ቁም ነገር አለው? ሰንበት እኮ ቀን ነው። ከሰንበት ማን ይበልጣል? ሰው አይበልጥም? እንዴ ይበልጣል እንጂ እንዴ። እስመ ሰንበት በእንተሰብ ተፈጥረን ወአኮ ሰብእ በእንተ ሰንበት እኮ ነው። ሰንበት ስለ ሰዎች ተፈጠረች እንጂ ሰው ስለ ሰንበት አይደለም። ስለዚህ ከሰንበት ሰው ይበልጣል። ለሚበልጠው ነው ዋጋ። ሰንበት ማረፊያ ነው። ቀዳሚት ማረፊያ ናት። እሁድ ዓለም ተፈጠረባት። እሁድ ዓለም ዳነባት። እሁድ አምላክ ተነሳባት። እሁድ ለሐዋርያት መንፈስ ቅዱስ ወረደባት። እሁድ ወደፊት ዓለም ይወሰድባታል። ይችናት እሁድ ቀዳሚ ደግሞ የእረፍት ቀናት። ከእነዚህ ሁሉ ግን ሰው ይበልጣል። ማን ይበልጣል? ሰው ይበልጣል። ጌታ እኮ የሰንበት ጌታ ሆኖ ነው የመጣው እንጂ ሰንበት ተብሎ እኮ አልመጣም። እየሰማችሁ ነው አይደለ? አዎ። ሰው ተብሎ ነው ይመጣ አለ እንዴ አምላክ ወደ አምላክ አስተራየ እብህቡ ጋሃደ በሌሊቱ ተስጋቆ በሌሊቱ ተስጋቆ እንደ ዘመድ አለ፣ ግልጽ ሆኖ ከፍ ከፍ እያለ ታየ። ከዚያ ቀጥሎ ደግሞ የሰው ልጅ ፍቅር ስሞት በቤተልሔም በከብቶች ግርግም ለተወለደው ለመድኃኒዓለም ጋር ይብዛ ሰው እስኪ አመስግኖት የለን አምላክ ይህንን እያሉ ነው ያመሰግኑ። ስለዚህ የሰንበት ምንድን ነው ይሄ? ወዲዘ ፍጥረታዊ ሞተ ወሴፍ ነገር ወሴፍ ይላል። የወሴፍን ሞት ለወሴፍ ነገሩት ይላል። ወንድሞች እኮ ናቸው። ያልሞተው ሞተ ብለው እየሰማችሁ ነው አይደል? እንደገና ከብዙ ዘመን በኋላ ተሰደው ምግብ ፍለጋ ሲሄዱ እኛ እኮ የአንድ ባለ ታሪክ የታላቅ አባት ልጆች ነን። ስንወለድ አስራ ሁለት ነን። አንዱ በአባቱ ቤት ቀርቷል። አንዱ ሙቷል። አስራችን ደግሞ እህል ፍለጋ መጠናል። እየተናገሩ ያሉት አባታቸውን ሙቷል ቀበሮ በብቶታል ብለው ደሙን የፍየል ደም ማን ነው ልብሱን የ አዎ ስለዚህ ወንድማቸው ፊት ሄደው ምን አሉ? ያልሞተውን ዮሴፍን ሞተ አሉት፣ ፊቱ ላይ። እሱ እኮ ነው አሁን። የሰንበት ጌታዋ ለሆነው ለመድኃኔዓለም ሰንበትን ይሽራሉ ብለው እሱን ነገሩ። የሰንበት ጌታ ማን ነው? እራሱ አይደለን? ሰንበትን ያመጣ እኮ ነው። እኮ ሰራዩ እሱ ነው፣ አክባሪው እሱ ነው። ያመጣትም ያመጣትን የሚወስዳትም እሱ ነው። ታዲያ ምንድን ነው የሻሉት አላቸው። በሰንበት ቀን የማይደረግ አድርገዋል። እርሱ ምሽት እየቀጠፉ እያሹ በልተዋል። አሁን እንደው እሸት አቃጥፎ መብላት እየሰማች ይላል ያስከስሳል። ከሰሷቸው። ግን ደስ የሚለው ነገር በማን ነው የተከሰሱት? በመምህራቸው በጠራቸው ባከበራቸው። ይልቁን ይሄ ሃይማኖተ አበው የሚባለው የቤተክርስቲያናችን ሶስት መቶ አስራ ስምንቱ አባቶች የደረሱት ትልቁ መጽሐፋችን ምን ይላል? እቺ ቡና ሰብሩ በዓለም ዳርቻ እንዳትወሰኑ በአንድ ቦታ ብቻ ይላል እና በምንም እንዳትወሰኑ በዓለም አዎ እየተሱ በምስራቁ፣ በምዕራቡ፣ በሰሜኑ በደቡ እየተዘዋወራችሁ አሰብሩ ብሎ የመረጣቸው የጠራቸው፣ ያገበላቸው በዳንኤል ያለፊት ነው የተከሰሱት። ታዲያስ የመለሰውን እንመልከሰው እዚሁ ላይ ምን ይላል መሰላችሁ? ሰንበትን ሻሩ ነው የምትሉኝ? አዎ ሰንበትን ይሽረዋል። እንዴት አድርገው ሻሉ? እሸት ቀጥቀጥፈው በሉ በሰንበት ቀን። እነሱ የሚያስቡት ምንድን ነው? እግርን ዘርግቶ የሰማቸው ማድረግ ሰንበት እያከበርን ነው ማለት ነው። ይሄ እነሱ ክብረ ማለት ነው። የሞተ አይቀብሩ፣ የተጣላ አያስታርቁ፣ የታሰረ አያስፈቱ፣ የተራበውን አያበሩ፣ ዝም ብለው ብቻ በበራቸው እግራቸውን ዘርግተው መዋል። ይህን ነው በዓል የሚሉት እነሱ።